በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትበሃል ዘመልከ ሕማማት ወዘ ኩሎን ስርዓታት ዘሰሙነ ሕማማት አቀድማይ ክትፈትዎ ለእግዚአብሔር በመጀመርያ ምስጋና ለእግዚአብሔር አቀርባለሁ። ወአቀርብ ስብሐተ ለማርያም ለድንግል ማርያም ምስጋና አቀርባለሁ። ወአቀርብ ስብሐተ ለኩሎም ቅዱሳን ለቅዱሳን ሁሉ ምስጋና አቀርባለሁ። በቀጠል አባቶቼ፣ ወንድሞቼ ስተትን በሀሳብ መስጫው ላይ እንድታረሙኝና የተስተካከለ ሀሳብ እንድትለግሱኝ በኮሜንት መስጫው ላይ እንድታስቀምጡልኝ እያልኩ ሀሳብዬን እንቀጥላለሁ። አንደኛ ላይ የማብራራው ሀሳብ ቢኖር ስለ መልክዓ ሕማማት አባባል በሰሙነ ሕማማት ማለትም ከሰኞ እስከ ሐሙስ ባሉት ቀናት ውስጥ ስላላቸው ለአባባሉ የተቻለኝን ለመግለጽ ወይም ለማብራራት ትሞክራለው። ምክንያቱም ዓርብ በሁሉም የታወቀ ዝል ነው፣ ልዩነት የለውም። ያው ውጭ ግን ከሰኞ እስከ ሐሙስ ባሉት ቀናት ውስጥ በየቦታው በየአድባራቱ በየገዳማቱ ያው የተለያየ ባህል ይትባሃል ይታያል እና ስለሱ ከመምህራኖች ከአባቶች የጠየቁትን እና የተረዳሁትን የተሻለኝን ልገለጽላችሁ እወዳለሁ። እኔ እንደተማርኩት እና እንደተረዳሁት በጎንደር ባታ አቋቋም ምሳላሉ ከዛ በኋላ ግን ግብረ ሕማማት ምዕራፍ ከጨረስን በኋላ ታምረ ማርያም ስንደርስ ምንተኑ ጀምሮ ምንተኑ በአራራይ ዜማ እንላለን። ከዚያም ታምረ ማርያም ሲያልቅ መርገፉን ታምረ ማርያምን ማለት ነው በአራራይ ዜማ እንላለን። የታምረ ኢየሱስ መግቢያም በአራራይ ዜማ እንላለን። ታምረ ኢየሱስ አንበበን ስንጨርስን መርገፉን በአራራይ ዜማ እንላለን። ከዚያ ቀጥሎ ዲያቆኑ ምስባክ ያው ባራራይ ዜማን የሚሰብከው ማለት ነው። ወንጌልም ባራራይ ይባላል። በመቀጠል ጽናዛትም ያው ሲነበብ ባራራይ ዜማ ማለት ነው። ወይስ እና የመጀመሪያዋ እና የመጨረሻዋ በዜማ ነው የሚሏት። ያው ጎንደር ባታ ጎንደር ባህል ነው። እግዚኦ ተሳለን ብለው ይቀበላሉ። ባህረራይ ዜማ ማለት ነው። ከዚያም የኬሪያ ላይ ሰውን መግቢያ በመሪ ወገን ክርስቶስ አምላክን ባህረራይ ዜማ አንድ ወገን ደግሞ እንሰብ በሆነ አልስ ሞታ ተብሎ ይባላል። በመቀጠል በመሪ ወገን ኬሪያ ላይ ሰውን ባህረራይ ዜማ ይባላል። የመጀመሪያው አለ ሁለተኛው አለ ሶስተኛው ያለ አስማት አለ እሱን ባህራራይ ማለት ነው። በመቀጠልም ይሄ ከተባለ በኋላ እንደ ስርዓቱ እንደ ባህሉ ካለቀ በኋላ ያው አባባሉን በሌላ ጊዜ እንመጣበታለን። እዛ ህብረት እንሰግድላ ከክርስቶስ ባህራራይ ዜማ የመልካ ሕማማት ወይም የሰላምታ መግቢያ ማለት ነው። ባህራራይ እንላለን። ይህን ካልን በኋላ ሰላምታውን ወይም መልካ ሕማማቱን በአራራይ ዜማ ይባላል ማለት ነው። በጎንደር ባዕታ ማለት ነው። በየት ባህል? በጎንደር እንደዚህ ነው የሚፈጸመው። ምክንያቱም አብይ ጾም ውስጥ ያለው በግዕዝ ከሰኞ እስከ ሐሙስ ያለው በአራራይ ዓርብ በዕዝል ነው። ያው በጎንደር ባህል ይሄ ነው። በድጓ ባህል ደግሞ ጾመ ድጓው ላይ እንደምናየው፣ እንደምናውቀው፣ እንደምናገኘው ለካይልንም ቅሪያ ላይ ሳይሆን በግዕዝ ነው የሚሰራ፣ አራራ አይሰራም። እነዚህ ነሰቦ ምናልስ እነዚህ ሁሉ ክርስቶስ አምላክ እና ያው በግዕዝ ነው የሚሰራቸው። በግዕዝ መግቢያውን ካለ ያው ደግሞ ሰላምታውም ያው በግዕዝ ይሆናል ማለት ነው። ከሰኞ እስከ ሐሙስ ባለው በግዕዝ ነው የሚሉት። አራራ ዜማ የሚያስገቡት የታምረ ማርያም መግቢያ መርገፍ፣ የታምረ ኢየሱስ መግቢያ መርገፍ እና መስባክ ወንጌል። ከእነዚህ ውጭ ሌሎችን በግዕዝ ዜማ ነው። በቤተልሔም ድጓ ባህል በጾመ ድጓው ላይ ለምናገኘው በጾመ ድጓው የሚያዘው እሱን ስለሆነ በዚያ ነው። በደብረ አባይ ደግሞ ያው መልክአ ሕማማቱ እንደ ጎንደሩ አራራይ ዜማ ይላሉ። ዜማው አራራይ ይሁን እንጂ ግን ሦስቱ ዜማ አይነቶች ይለያያሉ። የቤተልሔም የጎንደሩም፣ የደብረ አባይም ዜማው በዕዝልም በአራራይም በግዕዝም ልዩነት አላቸው። ያው እንግዲህ እንዳለ ሆኖ አንዳንዶች ደግሞ የምን ባህል እንደሆነ ሙሉ መረጃው የለኝም። ሰኞ ማክሰኞ በግዕዝ አረቡና ሐሙስ በአራራይ የሚባሉ እነ ለከ ሀይልንም እነ ኪርያ ላይ ለከ ሂደሉ ሀይል ለከ ሀይል ምናምን እያሉ በአራራይ የሚባሉ አንዳንድ ቦታ ላይ እንደዚህ የሚባል ነገር አለ። ሮዞ ግን በዋናነት የጎንደሩ እስከ ታምረ ማርያም መግቢያ ድረስ በግዕዝ ብሎ ከዛ በኋላ በአራራይ እስከ ሰላምተው ድረስ መጨረስ ነው። የቤተልሔሙ ደግሞ ሁሉንም ከእነዚህ ታምረ ማርያም መርገፍ እና መግቢያ ምናምን ከእነዚህ ውጭ በሙሉ በግዕዝ ነው የሚሉት ማለት ነው። ያው እንግዲህ ይህንን የተቻለኝን ለመግለጽ ሞክሬያለሁ። እንግዲህ የተጣመመውን አቅንታችሁ፣ የጎደለውን ሞልታችሁ፣ ያው ሀሳባችሁን ስጡኝ። በተረፈ ያው ተስማምተን ተግባብተን፣ ያው በአንድነት ሁነን እግዚአብሔርን ማገልገል ይጠበቅብናል። በዚህ ካልሆነ በዚህ ካልሆነ ብለን ግጭት እና ሌላ መለያየት ሌላ ነገር መፍጠር በቤተ ክርስቲያን ውስጥ አይጠቅምንም፣ አይገባም። ተስማምተን ተወያይተን በተለመደው እና በሚሆነው እግዚአብሔርን ከልቡንን ማገልገል ከሁላችን ይጠበቃል። ይህን ሰሙነ ሕማማት በሰላም፣ በፍቅር፣ በአንድነት አገልግለን ዋጋ የምናገኝበት፣ በረከት የምናገኝበት፣ ሀገር የሚድንበት፣ ሀገር ሰላም የሚሆንበት ያደርግልን። ለብርሃነ ትንሣኤው በሰላም በጤና ሁላችንንም ያድርሰን። ለሀገራችን፣ ለኢትዮጵያ፣ ለዓለም ሁሉ ሰላሙን አንድነቱን ፍቅሩን ይስጥልን። በያላችሁበት በያለንበት ሰላም እግዚአብሔር ይስፈንልን፣ ይብዛልን። ሰላም ያገናኘን መልካም መልካም ሕማማት ለሁላችን ለሁላችሁ ያድርግልን። ስላዳመጣችሁኝ በልብል እግዚአብሔር ስም አመሰግናለሁ። ይቆየን በሌላ እስከምንገናኝ